አልገባ እንዲህ በሚመጭ ሰዓት አንዳንዴ ቪዲዮ ለቀልና ኢንሻአላህ አላህ ብሎት ደግሞ አገር ከገባው ሰራበታለሁ የሚለው ነገር ስላለ ማለት ነው። እና ሁላችሁንም ከልብ አመሰግናለሁ። ሸር ላይክ ኮሜንት አይረሳ፣ ሰብስክራይብ አድርጉኝ እና እኔ ዛሬ የመጣሁት ማለት ነው አንዳን ሰውን ስታከብሩት በቃ ከልክ በላይ ሰውን ስትወዱ ከልክ በላይ ሰውን ስታከብሩ ትናቃላችሁ። ወላሂ ነው የምላችሁ፣ በጣም በጣም ትናቃላችሁ። እና አንዳንዴ ለሰው ልጅ ዝቅ ትበሉ። የሰው ልጅ እንደሆነ ማለት ነው ወላሂ በጣም ከባድ ነው። እኔ አንድ ነገር ልንገራችሁ ማለት ነው በጣም የምወዳት ጓደኛለች። በጣም የማከብራት ከምንም በላይ በቃ የሚገርማቸው ስደት ላይ እንደ እህት ነው ማያት። በእርግጥ ብናገራት እሷም እንደ እኔ አሁን ተናገራት ትመለሳለች። ና በጣም እንዋደዳለን እና ያው ረመዳን ዑምራ እንሄድ እንባባላለን እና እስኪ እንሄድ ካልሽማ ከእኔ መጀመሪያ እንደው ኧረ እኔ አታውኛል። ዘንድሮስ ኢንሻአላህ የዛሬ ዓመት ምናምን ብዬ ነበር ግን በቃ የአንዳንድ የሆነ ነገር አላህ ያን ነገር ሲወፍቃችሁ ተነሱ ይላችኋልና፣ የሆነች ጓደኛ አለች ምንሳ፣ እጃዛ ቤት አብረኝ ማለት ነው እባክሽን ዘይነብ፣ ኡምራ ንሄድ እኔንም ውሰጅኝ አብረን እንሄድ ትለኛለች ማለት ነው። ከዛ እኔ ደግሞ እሺ ብዬ ያችን ልጅ በቃ እንግዳውስ ይመቸ ነው የምትሄጅ ጓደኛዬን ማለት ነው። እስኪ ትቸው ነበረ እንሄድካለሽ ካልሽ እንሻላ መቼ ትሄጃለች ስላት ነገ ነው የምሄደው አለች ነገ ነው የምትሄጂው አዎ እንግዳውስ ነገ ሴትዬ የባሏን አባት ትጠራለች እና የእሷን እንግዳ አስተናግጄ ማታ እወጣለሁ እንወጣለን እንሄዳለን አልኳት ማስላት እንዴ እኔማ አልጠብቅሽም እንግዳ አስተናግደሽ አብልተሽ እቃ አጥበሽ እስክትመጪማ አልጠብቅሽም አለች ማለት ነው ምን ችግር አለው? ሁሌም እኮ እንደዚህ እቃ ጥበን አይደል እንደምንወጣው? አይ እኔ ፎቶራፍ ጥሬ ብቻ ነው የምወጣው፣ እራሷ ትጠብ። በቃ ብዙ ሪከርድ አረገችብኝ። በፕላስቲክ አድርጌ ባያት፣ ዛሬ ኡምራ ሄዳለሁ እና ትጥሬ ባያት፣ እናንተ ደግሞ ሰው ቤት ሆናችሁ ደግሞ እንደዚህ ሴትዮን አረባችሁ እንዴት ብላችሁ ነው ዛሬ እንግዳ ትጥሪ እኔ ሄዳለሁ በፈለሽ በፕላስቲክ አንቲ ከፈለሽ አንቲ አንቺ ጠቢ አይባልም። ስራዬ ስለሆነ ስራዬ ስለሆነ ድረስ እኔ ነኝ ማመቻቸት ያለብኝ እንጂ ሴት ይሁን እንደዚህ እንደዚህ ማለት አልችልም። ከቻልኩ ወጣለሁ፣ ካልቻልኩ ደግሞ በሌላ ጊዜ እንግዳ በማጣራ ጊዜ ያደርገዋለሁና፣ አይ እቃው እኮ ቀላል ነው። አንድ ወንዱ ብቻ ስለሆነ የሚጠራው እንደ ቤት ፍጡር ነው፣ ብዙም አይደለም። መልኳት ለማንም በጣም እንተናለችኝ። አልጠብቅሽም። እንደዚህ እኔ ጓደኞቼን አላጉላላ ምናምን፣ ከደረስኩ ደረስኩ እንሻላ፣ ካልደረስኩ ግን ሂጂ እንሻላ። ከደረስ ከጠበቃቸው እመጣለሁ፣ ከደረስ ደረስ፣ ካልደረስ ደግሞ እንሻላ፣ ችግር የለውም አልኳት። ከዛ አልሐምዱሊላ እቃውን አማጣችኝ፣ ሴትዬ ሴትዮዋ አመጣችልኝ ከልጆቿ ጋር እቃውን፣ ስፍራውን አነሳችልኝ። እኔ አጣጠው በቃ ሁሉ ነገር ጭረስርሳ አርጌ ስምንት ሰዓት ተኩል ጨረስኩ ሁሉን ነገር ማለት ነው። ስምንት ሰዓት ተኩል ሁሉን ነገር ጨርሼ አፍጥረን የፍጡር ዕቃ ጠብቤ ምናምን ጨረስኩኝ። እና ደወልኩላት እኔ እኮ ጨረስኩ፣ ግን መኪና አጣሁኝ ማለት ምሾር ስጠይቅ እቆይብሻለን አስር ተኩል ምናምን አሉኝ። እሷ ደግሞ አስር ሰዓት ከቤት መውጣት አለብን ወደ ኡምራ መሄድ ብላኛለች። እና እኔ ደግሞ ያንን ነገር ነው አይ መደም ይሄማ ያስመሸኛል። ሴትየቱ ያለችኝ አስር ሰዓት ከቤት እንድደርስ ነው ያደረገችኝ፣ እና ካለዛ ሌላ መሻወርን ይልፈል። ከዛ መሻወር ካለሽ ላኪልኝ አልኳት ማለት ነው። ደግሞ ጓደኛዬን ደግሞ ቀጥሬያታለሁ አብራኝ ተድ ማለት ነው። ከዛ እሺ ብላኝ ላከችልኝ፣ መሻወር እንደ እውነቱ መሻወር ላከችልኝ። ከዛ የራሴን መጣ አነሳኝ። ከዛ ጓደኛዬ ጋር ሄድን። ጓደኛዬንም ከስራ ቦታ አነሳ ይዞን ሄደ። ደረስነ እና እንደ ደረስነ በጣም ማለት አንዳንዴ ዝምታ ጥሩ ነው። እኔ በጣም ደንግጫለሁ፣ ግን ብደንግጥም መልስ አልሰጣትም። ዝም ዝምን አልኳት። እንደ በዛን እኮ በዛን በዛን አይበቃንም መኪናው ስትል ዝምን አልኳት። እነሱ አምስት ናቸው፣ እኛ ሁለት ሰባት ነን። ከዛ ኡምራ ሄድን አልሐምድሌላ ሄርነ ከዛ ደረስነ። እየጠያየቃችሁን እዛ ቦታ በጣም ከባድ ነው። ያኔ እሷ ብዙ ነገር ስለምታውቅ ትመሪና አለሽ ምናምን ይሏት ነበር የቤቶቹ ልጆች እና ያው ሄርነ ነ ጠያቀን ምናምን አገኘነው፣ ገባነ፣ ኡምራችን ጀመርነ። ብዙ ያለፋችኋለኝ በቃ ያኔ ሽንት ቤቱንም ስትፈልጉ መስጊዱንም ስትፈልጉ በጣም እንትን ትደግማላችሁ እና መለኮሊያ ላይ ያንን አግኘን እየሰራን ነበር ማለት ነው። እየሰራን ያቺ ልጅ ትጠፋለች፣ የእኔ ጓደኛ ማለት ነው። አምስተኛው ላይ ያች ጓደኛ ጠፋችብኝ፣ ከኔ ተነጠላ ማለት ነው። ከሁላችንም ተነጠላ ጠፋች። እኔ ያመጣዋት ጓደኛ ማለት ነው። ያኔ ያቺ ልጅ አሁን ያችኛቱ ጓደኛ የሰበሰበችን ነ ያለች ልጅ ሁላችንም ሰብስባ ስለወሰደችን ትልቅ አጅር አላት አንድ ሰው ኑን ሄድ ብሎ ለኡምራ ቦታ ለትልቅ ቦታ ማነሳሳት ትልቅ ነገር ነው። ወላሂ እኛን ያን ቦታ በረግጥነ ለእሷ ትልቅ አጅር አላት ማለት ነው። እና ከዛ ያች ልጅ ደህና መጣ፣ መጣ አምስተኛው ላይ ሁለት ሲቀራኝ ጠፋችብኝ፣ ከታች ማለት ነው። ኡምራው ላይ ከዛ ጠፋችብኝ እና በጣም ደነገጥኩ ሰረኻ በቃ እንደማታቅ ነገር ምናምን የመሰለ በጣም ታሳዝናለች። እና ደነገጥኩኝ። ከዛ ጨረስነ አላገኘኋትም። ጨረስነ ከዛ ረካታ የተሰግደ ልንወጣ ስንል በጣም ተናገረችኝ፣ ያች ጓደኛ ማለት ነው። አንቺ ሌላ ሰው አታምጪ ብዬሽ ነበር አደለ? እራስሽ እንችለሽ ነይ ብዬሽ ነበር አደለ? ይኸው ጠፋሽ ስትለኝ እኔ በጣም በጣም ጭንቅላቴን አመመኝ ማለት ነው። እኔ ጭንቅላቴን የታመምኩበት ምክንያት ምን እንደሆነ ታውቃላችሁ? እዚህ ቦታ ላይ ማንኛውም ሰው መምጣት መብት አለው። አቅም ደካማ ይሁን ሕፃንም ይሁን ምንም ይሁን እኔ እንሄድ ወሰጅኝ እዛ ቦታ ካ ላይ ይወስደዋል። ጠፋም አልጠፋም፣ ጠፍቶም አይቀርም። ቢጠፋም ችግር የለውም። እንኳን እዛ ቦታ አደረሳችሁት እንጂ ማለት ነው። ለምን በስልክ ተደዋውለን የሚገኝ ነገር ነው። ህንፃን እንኳን ቢጠፋ ያ ልጅ ፈልገን እንደዚህ አይነት ልጅ ጠፍቶናል ከተባለ ይነገራል በማይክራፎን ምናምን የጠፋ ሰው እንትን ይባላል ይፈለጋል ማለት ነው። እዚህ ቦታ አለላችሁ ይባላል። እና በጣም ደነገጥኩኝ። በቃ በጣም ተናደድኩኝና ስም ያልኳት እኮ የእናትሽ ቦታ ወይም የአባትሽ ቦታ አይደለም አልኳት። ይሄ ያላት ቦታ ነው፣ ማንም መምጣት መብት አለው። ለዚህ ሴትዮ እኮ አንቺ መኪና አልከፈልሽላት፣ በገንዘቧ አላዘልሻት፣ በእግሯ የመጣች ሴትዮ፣ እራሷን ቺላ የመጣች ሴትዮ እስከሆነች ድረስ ለምን አመጣሻት ብለሽ የመናገር መብት የለሽም አልኳት፣ በጣም ተናድጄ ማለት ነው። ከዛ እንደዛ ስላት ዝም አለች። በጣም ተናደደች እና ጠየ በኋላስ? ትገኛ ከተገኘች ትገኛለች፣ ካልተገኘች ራሷ ትመጣለች። ችግር የለውም። አጠፋም ደግሞ እንደማጠፋ ቃለውኝ ምላት በቃለ፣ እባክሽ እዚህ ቦታ ላይ አንነጋገር ብዬ ዝም አልኳት ማለት ነው። ከዛ እላይ ወጣን፣ ደወልኩላት። ልጅቱን እንደ ውሃ የት ነሽ ምናምን ስላት፣ ችግር የለውም እኔ የሆነ ሰዎች አግኝቼ እየሰራሁ ነው ፎቅ እመጣለሁ፣ ፎቅ እንገናኛለን አለች። ፎቅ ደግሞ ሰው ተፈላልጎ ይገናኛል። በጣም እንትን ዛህማ ስለሌለ ብዛት ስለሌለው ሀላይ ማለት ነው። በጣም ምን አለችሽ አሉኝ ጓደኞቼ። አይ ደህና ነኝ ብላኛለች፣ ሻላ የኔታችሁ ጨርሼ ፎቅ እመጣለሁ ብላኛለች፣ ፎቅ እንገናኛለን ብላኛለች አልኳቸው። አይዞሽ ምና ምን አሉኝ። ያው ጭ እየጨነቀኝ ነው ግን ታግሼ ማለት ነው ለምን ታውቃላችሁ? እዚ ላይ ሰው ጠፍቶ በጣም ያኔ ፈራሁኝ። እኔን ድብዬ ጀመጀ በቃ ሰው ዲዛስተር ደግሞ የሆነ ነገር ፈራሁ ማለት ነው። አለ ኩል ያህል ከዛ ላይ ሰርተን ሰርተን ጓደኛችን ጠፋች፣ ደግሞ አንደኛዋ ማለት ነው። የሷም ማለት ነው። ከዛ አንደኛዋ ጓደኛዋ ስትጠፋ እሷ ወይኔ ጠፋች፣ ጠፋች ብለን ስንል ያው እኛ እየሰራን እያለን ያችኛይቱ ሁለቱ ተያይዘው ተገኝተው ሁለቶች ተያይዘው መጡ መጡ እና እኛ ጋር ተደበለቁ። ሰብሐን አላህ። እኔ ደግሞ እኔና ጓደኛዬ ከእነሱ እንጥላለን ከአምስቶቹ ማለት ነው። ከአምስቶቹ ያቺ የጠፋችው ጓደኛዬ እና እኔ ለራሳችን ተነጠልን ማለት ነው። ከዛ ለራሳችን ሆንና ለራሳችን ሆንና ጠፉን ቤት እናገኛቸው ሰው ታውቃላችሁ፣ እዛ ላይ ዛህማ ነው። ስፈልግ ስፈልግ ስፈልግ ስፈልግ ከጨረስኩ በኋላ ወላሂ ነው ሙላችሁ ጠዋፍ አንድ ጊዜ ዙር ያለው ማለት ነው። ሶፋና መሮሃ እነሱን ፍለጋ ገና አልጨረሱ መስሎ እነሱ ግን ጨርሰው ፀጉራቸውን ተቆርተው ምናምን ውጭ ላይ ናቸው። ከዛ ለኮል ያህል ስፈልጋቸው አገኘኋቸው፣ ፀጉር መቁረጫው ላይ ማለት ነው። ከፀጉር መቁረጫው ላይ መጀመሪያ ደወለችልኝ ደወለችለኝና የት ናችሁ፣ እንዴት ትጠፊያለሽ? ለምን ከኛ ትለያለሽ? ስትለኝ ላይ እኔ ብዬ እኮ አይደለም የጠፋሁኝ ጠፋችሁኝ፣ እኔ ምን ላደርግ አልኳት። በቃ በመሀል አንድ ሰው አሁን ሰባት ሆናችሁ እየሄዳችሁ ወይም አምስት ሆናችሁ እየሄዳችሁ ከመሀል አንዱ ሰው ቁርጥ ብሎ ከገባ ሀላስ ተለያያችሁና፣ አንዳንዴ በመሀል ቁርጥ ሲል ሰው ትለያያላችሁና፣ በቃ ተለያየን። ሱብሀናላህ ወይኔ፣ ለምን ተለያየ? ለምን ለምን ጠፋሽ? ለምን እኛ ተለየሽ ብላ በስልክ ጮኸችብኝ ማለት ነው። ከዛ ስትጮኸብኝ አረ እንደው እባክሽን ያለሽበትን ቦታ ንገሪኝ እንደው ዛሬ እንደው ምን ሆነች ነው በቃ ውስጤ በጣም አሞታል። መጀመሪያ ላይ ሁለት ጊዜ ሙሉ መጥፎ ነገር ስለተናገረች በጣም ውስጤን አሞታል ማለት ነው። ከዛ አሁንም ስንፈልግ መጨረሻ ላይ ጸጉር መቁረጫው ላይ ያገኘ ናቸው እና ያቺ ጓደኛዬ ማለት ነው ስታይ አቺ አንቺ እንዴት ትጠፊያለሽ? ስትለኝ ኧረ በቀኝ በቃ የዛ ሁሉ የቻልኩት በቃ ጨርሽ ያለው ወጣሉ የዛ ሁሉ የቻልኩት እሱ ነው ያልኳት። ምንም ነገር እንዳትናገሪኝ ያልኳት በቀኝ ስላት ማለትና ጫማዬን ይዘው ነበርና ጫማዬን ውርውር አድርጋ ጥላን ሄደች ሁላችንንም ምንም መንገዱን እንኳን አናውቀውም። እሷ ነበረች መንገዱን የምታውቀው። ጥላን ሄደች ጠፋችን። አሉ እንዴ እሱ ትልሽ ጫማ ብላ ወርወሩ ወርውራ ስለሄደች አውቆ የተደበቀ ቢጠሩት ወይልም፣ ስለዚህ አስባበት ነው ጥላን ሄደች። እንግዲህ እኛ መንገድ ፈልገን የምንሄድበትን መኪና መፈለግ አለብን አልኳቸው ማለት ነው። እነዛ ልጆች የቤቷ ልጆች ናቸው። እኔ እና እሷ እርግጥ ቤት አንድ አይደለንም፣ ግን በጣም ነው ዋደድ ጓደኛ ነን። እና ከዛ እቺ ልጅ እኛንም ጥላ ጓደኞቿንም ጥላ ታክሲዋን ይዛ ጅዳ ቤቷ ማለት ነው። ከዛ ስንፈልግ የለችም። ከዛ መንገዱ ጠፋን፣ በቃ የወጣንበት መንገድ አናውቀውም የጣይፉ መንገድ ነው የወጣነ። በየት እንሂድ? የጅዳ ታክሲ በየት እናገኘው? በዚህ ስንሄድ ኑ በዚህ ይሉናል፣ በዚህኛው ስንሄድ በዛኛው መንገዱ ይሉናል፣ በዛኛው ስንሄድ በዛ አድርጋችሁ፣ በዛ ስትሄዱት እኮ በዛ ብሎ የሚጠቁማችሁ መንገዱ ጥምዝምዝ ነው አይገኝም ማለት ነው። ከዛ እስኪ ልደውልባት ብላ አንዷ ጓደኛዋ ትደውልባታለች። ስትደውልባት እየሄድኩኝ ነው አርባ ብር ታክሲ ከፍዬ ጂዳ እየሄድኩ ወይ ተከየሉ አንዳንዴ እኔ ችግር የለብኝም። እኔን ጥላዬን ብትሄድ ወላ ችግር የለብኝም። በእኔ የተነሳ የቤቶቿ ልጆች ጥላ እቃ አንድ ሰው አጅር አገኛለሁ ብሎ ሰብስቦ ይዞ የሄደ ሰው ምንም እኔን ብናገር እኔን ብቻ ነፍሴን ጥላዬን ብትሄድ ወላሂ ችግር የለም። ግን እሷ ግን እንዳለ ሙሉ ጓደኞቿን በሙሉ በእኔ የተነሳ ለምን ጠፋሽ ብላ ሙሉ ጓደኞቿን ጥላ ብቻዋን እጣ ነፍሷን ዜዳ ገባች። ለእኛ ብዙ ነገር ትመክራለች፣ ብዙ ነገር ታስተምረናለች። ወላሂ ነው ምላችሁ። ትሸፈናለች ግን ለምን ለምን ለምን መሸፈን እኮ ወላሂ አዚም ምንም ፋይዳ የለውም። ትልቁ ነገር ግን ተግባሩን መተግበር። አሁን ይች ልጅ አሁን እኛም በወሰደችን በሰበሰበችን አጀራ አግታልች ሳ፣ ግን እኔ እንኳን መጥፎ ሆኜ ብናገር እንኳን እሷ እንደዚህ አደርጋ ሜዳ ላይ ጥላን መሄድ የለባት እና በጣም ውስጥ የታመመም በቃ በእኔ የተነሳ እነዛ ልጆች አብሮ ተንጓለሉ። የቤቷ ልጆች ማለት ነው። እኔና ያቺ ልጅ ጠላን ብትሄድ ምንም ችግር የለውም። ለምን ቤትን ብለን ቤታችንን እንደርሳለን፣ ግን በእኔ የተነሳ የቤቶቿን ልጆች ጥላ አጅሯ ሁሉ አበላሽታ ገባች። እኛም ለፍተን ዛቅጠን ያንን ታክሲ ያገኘን አልሐምዱሊላህ፣ እኛም ጅዳ መጣን ማለት ነው። ግን ስንመጣ እቃ ነበረኝ ከሷ ቤትና ሱ ስሄድ ቁጭ ብላ ነው ያገኘን እና አንዳንዴ የማይሆን መጥፎ ነገር መናገር የሰውን ጭንቅላት ያሳምማል። ወላሂ እንደዛ ብላ በምታማረር ሰዓት አሁን ያቺ ያመጣኋት ልጅ ምን ትታዘበኝ ነው ያልኩኝ። ምን ትል በቃ እኔ ንድብያን ጥቼ እዚህ ቦታ ደግሞ ሰው ሁላችን ልናገኝ ነው፣ እዛ ቦታ ምን ሄደው ግን፣ እከሌን ለምን አመጣሽ ራሽን ችለሽ ነው የሚባል ቦታ አይደለም ያ ቦታ። ማንኛውም የቻለ አቅሙ የቻለ ሰው ከዛ ቦታ መሄድ ይችላል። መጥፋት እዛ ቦታ እኮ አባትና ልጅ ይጠፋል፣ እናትና ልጅ ይጠፋል፣ እህትና ወንድም ይጠፋፋል። ብዙ ነገሮች አሉ፣ ሞት አለ። በቃ ብዙ ነገሮች አሉ። ያንን ነገር ሁሉ ተወከልና አላህ ብለን ነው እዛ ቦታ ላይ የምንሄደው። አይደለም ግን ለምን የሰው ልጅ አመጣሽ? ለምን እራስሽ እንችለሽ መምጣት ብ ምን ችግር አለ? ለኔ እኮ ያችን ልጅ እኔ ማምጣቴ ትልቅ አጅር አለኝ። ከኔ በላይ ደግሞ እሷ ደግሞ ሁለታችንን ስትወስደን አጅር አላት። ሁላችንንም ሰብስባ ወስዳ ኡምራ ሰርታ መልሳ ከቤታችን ስትመልሰን ደግሞ ለእሷ ትልቅ አጅር አላት። ግን እሷ ግን አጅሩ ሁሉ ብዙ ነገር የምታውቀው አጅሮን ሁሉ ገደል ክትት ታደረገችው ማለት ነው። እኛ መቼም እንዳዛም እንደምንም ብለን ገባን። ግን በጣም አዘንኩ እውነት እኔ ተሷ የማንጠብቀው ነገር ነገ የሚፈታ ነገር ነገ በይቅርታ የምናልፈው ነገር ነበረ ማለት ነው። ግን እሷ ግን እንደዚህ ጥላን መሄድ አልነበረባትም። ወላህ እኔ እኔ ጥላኝ ብትሄድ ችግር የለውም። ለምን ስለተናገርኳት ሊሆን ይችላል። ግን ጓደኞቿን አብረዋት ቤት አንድ ቤት የተቀመጡትን ጓደኞቿን በኔጦስ እነሱም ሁሉ ጥላ መሄዱ ይሄ ሶብር ማጣት መሸፈን አይደለም ትልቁ ነገር ግን ለሰው ልጅ መሸፈን ብሎ ሲባል ሶብር በቃ ሁሉንም ነገር ሲወፍቀን ነው እንጂ ዝም ብለን አፋችን እንዳመጣ እየተናገርን መጥፎ ነገር እየተናገርን እንደ መብረቅ እየጮኽን ከሰው ላይ ኧረ በጣም ወላሂ በጣም አዝኛለሁ ማለት ነው በጣም እና አንዳንዴ ለሰው ልጅ ዝቅ ማለት ራስን ማቅለል ነው የሚሆነው። ለእኔ በቃ እሷ እወድሻለሁ እንደዚህ ብዬ ማለት ጓደኝነት እንደዚህ ከሆነ መቀለል ሰው የሚያውቃላችሁ ከሆነ ለምን ጥንቅር ብሎ አይቀርም? እውነት ለምን ጥንቅር አይልም? ወላሂ መቻ አልሐምዱሊላህ፣ እንደዛ ሆነ ሰራ እንላችኋለሁ። ና የሰውን ልጅ ቦታ ስትሰጡት በቃ ለመሳደብ አንቺ፣ አንተ በተለይ አንቺ ምናምን ብሎ እኔ እሷን ጓደኞች አላውቃቸውም፣ ግን ከሷ ጓደኞች ጋር አንቺ እያለች እንደዚህ ስትናገረኝ በጣም አመመኝ ማለት ነው። እኔም ራሴ የማስከበር የምችል ሰው ነኝ። ከዛ ቦታ ላይ እንደውም ማንም እንዲናገረኝ አልፈልግም፣ የትም ቦታ ቢሆን። እኔ ሰው ልጅ አከብራለሁ፣ እኔ ደግሞ ያ ሰው እንዲያከብረኝ ይፈልጋለሁ ማለት ነው። በቃ መጥፎ ነገር ሳትናገሩ ምንም ነገር ሳታደርጉ አንቺ እያለ የሚዘልፋችሁ ሰው ካለ ያ ለምደን ጋር አይቀርም። ወላሂ እና እንደዛ ነው እላችኋለሁ። ቤተሰቦቼ አንዳንዴ በቃ መቻል ማሳለፍን ነገር ብናቅበት ጥሩ ነው። ግን ይሄን ነገር ተናገሩ ለምን ጠፋችሁ ብሎ ሰው ሜዳ ላይ ሰው ሊዘርግፎ መሄድ በጣም ከባድ ነው። ኑ እንሂድ ብሎ እንደው ያኔ አሁን እኔ እነዚህ ልጆች ባይኖሩ እኛ ብዙ ንለፋ ነበር ይችልች እና ግን እነዛ ልጆች ኑሮም ደግሞ አገዙን፣ መቃብረውን እኛ ጋራ። እሷ ግን በምታውቀው መንገድ የራሷን ላጥ ብላ በደቃ ታክሲ ገብቻለሁ ነው ያለች፣ በአምስት ደቃ ሲደወልባት። እኛ ግን ወደ ሁለት ሰዓት ነው ሶስት ሰዓት ነው የፈጀብን የጅዳን ታክሲ ለማግኘት እና በጣም አንዳንድ ሰው በጣም ከባድ ነው ወላሂ። ግብሩን አታውቁም፣ አመሉን አታውቁም። ወዲያ ግን በቃ ሰው ጣላሁ፣ እውነት እና እንደዛ ነው እላችኋለሁ። ቤተሰቦቼ ሁላችሁም ላይክ ሸር ሰብስክራይብ አድርጉኝ። ወዳችኋለሁ። ቻው